እኔ ዶክተር አኑራዳ ፓንዳነኝ በአፖሎ ሆስፒታል ጁቢሊ ሂልስ የሚሰሩ ከፍተኛ ጋይኒኮሎጂስት እኔ፣ እንዲሁም ላፓሮስኮፒ እና ሮቦቲክ ቀዶ ጥገና ሰራለሁ። እኛ ዛሬ ስለ በችግር የሚደረጉ ሂስቴሬክቶሚዎች ውስጥ ሮቦቲክ ቀዶ ጥገናዎች እንዴት እንደሚረዱ እንደምን እንደሚሰሩ እንወያለን። እናንተ ሁሉም እንደምታውቁት ሮቦት ለዶክተር በትክክል ቀዶ ጥገና ማድረግ ይረዳል። ስለዚህ በሮቦቲክ ቀዶ ጥገናዎች ውስጥ ቀዶ ጥገናውን የሚያደርገው ዶክተር በሮቦቲክ ወይም ኮምፒውተር በተያያዘ መሳሪያ ይሰራል። የዶክተሩ የእጅ እንቅስቃሴዎችም በሮቦቲክ ክንዶች ተላልፈው ወደ ታካሚው ይደርሳል። አሁን አስቸጋሪ ሂስትሬክቶሚ ማለት ምንድን ነው? ስለዚህ በጣም ትልቅ ማህፀን ካለዎት፣ በሙሉ የወሊድ ክፍልን የሚሞሉ ብዙ ፋይብሮይድ ካለዎት፣ ወይም በፊት ብዙ ቀዶ ጥገናዎች ካደረጉት ብዙ ሲዛሪያን ወይም ብዙ ላፓሮቶሚዎች ካለዎት፣ ወይም ሰውየው በጣም ውፍረት ያለበት ከፍተኛ የብማይ ካለው ነው በአንዳንድ ሁኔታዎች ታካሚው ደም ቢታጠፍ ወይም ደካማ ቢሆን እና ተጨማሪ ደም እንዳትጠፋ እንፈልጋለን። በዚህ መንገድም የደም ጉዳት ይቀንሳል። ወይም በኤንዶሜትሪዮሲስ ጉዳት ያለባቸው ታካሚዎች ላይ ሂስቴሬክቶሚ ሲያስፈልጋቸው ብዙ ቅማት ሲኖር። ስለዚህ በእነዚህ ጉዳዮች ውስጥ ሮቦቲክ ስርዓት ከላፓሮስኮፕ ይበልጣል። ለምንድን ነው በሮቦቲክ ስርዓት ውስጥ ምን ይከሰታል? የሮቦቲክ እጆችና መሳሪያዎቹ 360 ዲግሪ እንዲንቀሳቀሱ ይችላል። ስለዚህ መሳሪያዎቹ በጣም ጥልቅ ወደ የወሊድ አካባቢ ሊደርሱ ይችላሉ እና ቀዶ ጥገናውን በትክክል ሊደርስ ይችላል። እና የሮቦቲክ ስርዓቱ የሚሰጠው ግልጽ እይታም ቀዶ ጥገናውን የበለጠ በትክክል ማከናወን ይረዳል። ስለዚህ በእነዚህ ሁሉ ሁኔታዎች ውስጥ ታካሚው ሮቦቲክ ቀዶ ጥገና በማድረግ ሁ የሚጠቃላል፣ የደም አጣፍቻ በጣም ቢሆን፣ ህመም ቢቀንስ፣ በሆስፒታል የሚቆይበት ጊዜ ቢጠቅም፣ በብዙ ቅማት ያላቸው ውፍረት ያላቸው ወይም ሌሎች ተጨማሪ ጤና ችግሮች ያላቸው ታካሚዎች ዘንድ የሚከሰተው ጤና አደጋ በጣም ይቀንሳል።